የሴቶችና እና የሕፃናትን ጥቃት አስመልክቶ በማህበራዊ ሚዲያዎችን በተለያዩ ሁኔታዎች ኢሾች ሲነሱ ሰዎች ሀሳብ ሲቀያየሩ ሲለዋወጡ እንሰማለን። ይሄ እንግዲህ ውይይቱም ንግግሩም ጥሩ ነው። ግን በተገቢው መንገድ ደግሞ ያሉ ጉዳዮችን አጥርቶ ማየትና ምን አንደምታ እንደሚኖራቸው መገንዘብ በጣም አስፈላጊ ይሆናል። እንግዲህ በተለይ እንደዚህ ሴንስቲቭ የሆኑ ወይም ደግሞ ለሰው ልቦና የቀረቡ ጉዳዮችን በማንኛውም አካል ውይይት በሚደረግበት ጉዳዩን በሚነሳበት ጊዜ በጣም ጥንቃቄ የሚፈልግ ጉዳይ ስለሆነ በተለያዩ አንግሎች ማየት፣ መመልከት አስፈላጊም ተገቢም ይሆናል። በተለይ ደግሞ ውጤት በሚያመጡ ጉዳዮች ላይ ትኩረት አድርጎ መወያየቱ፣ መነጋገሩ መፍትሄዎችን ከማምጣት አንጻር ትልቅ ጠቀሜታ ይኖራቸዋል ብለን እናምናለን። በመሰረታዊነት እንግዲህ ጾታዊ ጥቃት የምንለው በህፃናትም በሴቶችም ላይ የሚከሰተው ኢ ሰብዓዊ ድርጊት ነው። የዓለም አቀፍ የሰብዓዊ መብት ድንጋጌዎችን የሚጻረር እንደዚሁም ደግሞ የሀገራችንንም ህግ፣ ህገ መንግስትንም መሰረት ያላደረገ ድርጊት ስለሆነ ሊወገዝ የሚገባው ሁላችንም ልንከላከል፣ ሰዋዊ ፍጥረትም እንደመሆናችን ደግሞ ለሴቶችም ለህጻናትም ጥንቃቄ እንድናደርግ ይገባል። ምክንያቱም የጾታዊ ጥቃት በሴቶችም በህጻናትም ላይ ከአካላዊ ጉዳት ጀምሮ የጤና ቀውስን የሚያስከትል እንደዚሁም ደግሞ ውስብስብ እና ድርግርግ ለሆኑ ደግሞ ማህበራዊ ችግሮች የሚያጋልጡ እንደሆነ ይታወቃል። ስለዚህ ይህን ድርጊት ማውገዝ፣ መቃወም እንዳይከሰቱም ደግሞ የዜግነት ኃላፊነትን መወጣት ከሁላችንም የሚጠበቅ ጉዳይ እንደሆነ እናውቃለን ድርጊቱንም ደግሞ አጥብቀን ማውገስ ማውገዝ ይገባናል እንግዲህ ሰሞንኛ የተነሱ ጉዳዮችን የምናውቃቸው ናቸው በማህበራዊ ሚዲያ ጥቃት የደረሱባቸውን አካላት ፎቶቸውንም ጭምር በማውጣት የተለያዩ ጉዳዮችን ኢንተርቴን የሚደረግበትን መንገድ እኛም ተመልክተናል እንደ ሴቶችና ማህበራዊ ጉዳይ ሚኒስቴር በዋነኛነትም የሚመለከተን ከተሰጡን ተግባር ኃላፊነቶች ውስጥ የሴቶችን መብት ደህንነት፣ የህፃናትን መብት ደህንነት ማስጠበቅ ነው። ከዚህ አንጻር በጣም ሰፊ ስራዎችን እንሰራለን። በተለይ ጥቃት የደረሰባቸውን ሴቶችና ህፃናት ከመከላከል፣ ጥቃቱም ተፈጽሞ ሲገኝ ደግሞ የተለያዩ እርምጃዎችን በመውሰድ የራሱን ያላሰለሰ ጥረት እያደረገ ይገኛል። በሰሞኑ በሶሻል ሚዲያ በሰፊው ሲዘዋወር እንዳየነው ብርቱካን የምትባል ግለሰብ የጾታዊ ጥቃት እንደደረሰባት ተደርጎ እንግዲህ ብዙ ጊዜ ለልቦና የቀረበ ስሜት ቀስቃሽ ኮርኳሪ የሆኑ ጉዳዮች ተለይቶ በመውጣት በማህበራዊ ሚዲያ ላይ የሚደረጉ ጉዳዮች ምን ያህል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ ያደረገበት ሁኔታ እንዳለ መመልከት ይችለናል። በቅርቡ በኢቢኤስ በቀረበው ታሪኩን ሁላችሁም ሰምታችሁታል። እንግዲህ ልብ በሚነካ መንገድ ድርሰት በደንብ ተደርጎ ተሰርቶ ላልተገባ የፖለቲካ ትርፍ ለማግኘት ጥቅም ለማግኘት ተደርጎ የቀረበበት ሁኔታ በእጅጉ የምናወግዘው መሆንም የማይገባው ኢ ሰብዓዊ የሆነም ድርጊት ነው ብለን ነው የምናምነው። ምክንያቱም የሴቶችና ህፃናትን ጥቃት መከላከል የምንችለው በእንደዚህ አይነት መንገድ አይደለም። ተገቢ የሆነ መረጃን በማስረጃ በማቅረብ እና እንደዚሁም ደግሞ ችግሩ ሊፈታ በሚችልበት መንገድ አግባብ መፍትሄን ሊያመጣ በሚችልበት መንገድ አግባብ ነው ሊሆን የሚገባው። እንደ ሴቶች እና ማህበራዊ ጉዳይ ሚኒስቴር በጣም ሰፊ ስራዎችን እንሰራለን። በተለያዩ ሰው ሰራሽም ተፈጥሮ አደጋ ምክንያት ተጋላጭ የሚሆኑ ለጾታዊ ጥቃቶች፣ ለጎጂ ልማዳዊ ድርጊቶች ተጋላጭ የሚሆኑ የህብረተሰብ ክፍሎች በዋነኛነት ሴቶችና ህጻናት ናቸው። ከዚህ አንጻር ጥቃት የደረሰባቸው በጣም ሰፊ ቁጥር ያላቸው ሴቶች፣ ህጻናት አሉ። በተለይ አሁን ግጭት ባሉባቸው አካባቢዎች ይሄንን እንግዲህ የሴቶችንም የህጻናትንም ጾታዊ ጥቃት የፖለቲካ አጀንዳ አድርጎ መጠቀም ከሰብአዊ ስብእና ውጪ መሆን ነው ብለን እናምናለን። ይሄ አይደለም ችግሩን ሊፈታ የሚችለው። ተገቢ መረጃ ከሆነ መረጃውም በትክክለኛው መንገድ ሊሰጥ የሚገባቸው የተዘረጉ ሲስተሞች አሉ። እነዛን ተጠቅሞ ማድረስ ይቻላል። ጥቃት ከመድረሱም በፊት ጥቃት ከደረሰም በኋላ የሚመለከተን መንግስታዊ መንግስታዊ ያልሆንን ተቋማትም በተለይ ደግሞ ሚዲያ ለማህበረሰቡ ቅርብ እንደመሆኑ መጠን እነዚህን ነገሮች በጥንቃቄ ማየት እና ተገቢነታቸውን አገናዝቦ ምን ሊፈጥር ይችላል ብሎ አስቦ መቅረብ ያለበት ጉዳይ ነው ብለን እናምናለን። ስለዚህ ከዚህ አንጻር ኦነስትሊ ስፒኪንግ በጣም የሰውን ስሜት ሊነካ የሚችሉ አጀንዳዎች ፖለቲሳይዝ ሲደረጉ እናያለን። በብዙ መንገድ በተለይ ሃይማኖትን መሰረት ተደርጎ ብሄርን መሰረት ተደርጎ የተለያዩ ውዥንብሮች ይነሳሉ። ግን ጥቃትን ደግሞ መሰረት አድርጎ ተገቢ ያልሆነ የፖለቲካ ገበያ ማራገቢያ ማድረግ ግን እጅጉን ከሰዋዊ ስብዕና ውጪ ኢሞራል የሆነ ጉዳይ ስለሆነ ይሄንን የሚዲያ አካላትም የሚመለከታቸው ከግለሰብ አንስቶ የምንጠቀመውን የሶሻል ሚዲያ በትክክለኛው መንገድ ለሕዝቡ ግንዛቤ በሚፈጥር መንገድ እና ችግሩን ሊፈታ በሚችል መንገድ ብናደርገው የተሻለ ይሆናል። ምክንያቱም በተለይ እነዚህ የፆታዊ ጥቃት በሚፈጸምበት ሰዓት የሚደርሱ ችግሮች በትክክለኛው እና በአግባቡ አድሬስ እንዳይደረጉ ጋፕ ይፈጥራል። አሁን እንዳየነው እንግዲህ የተቀናበረ ትክክለኛ ያልሆነ በድራማ መልክ የተሰራ የህዝቡን ስሜት ኮርኩሮ አላስፈላጊ ግጭቶችን ለመፍጠር የተደረገ ጥረት እንደሆነ እናያለን። ይሄ አገርን ነው የሚያፈርሰው፣ ለማንም ጥቅም የለውም። ምናልባት ሊጠቀሙ የሚችሉ ጥቂት ጽንፈኛ ግለሰቦች አስተሳሰቡም ያላቸው ግሩፖች ሊሆን ይችላሉ። ይሄ ተጠቂም እንደዚሁም ደግሞ ማህበረሰቡን ሀገርንም የሚያፈርስ ቤተሰብን የሚያፈርስ እንደሆነ በግላጭ አይተናል። ከግለሰቧም ህይወት ከሰጠችው ምስክርነት የሚታየው እንግዲህ የከበረ ትዳር የነበራት ቤተሰብ የነበራት በማህበረሰቡም ዘንድ ደግሞ ቤተሰቦቿም የተከበሩ የነበሩ ምን ያህል እንግዲህ ሶሻል ክራይሲስ የሚፈጥር ሁኔታ እንደሆነ ማየት ችለናል እና እውነተኛ ተጎጂዎች ተገቢውን እርዳታ ወይም ድጋፍ እንዳያገኙ፣ ይህም ውሸት ሊሆን ይችላል የሚል ቅንብሮች ውስጥ እንዲገባም፣ አስተሳሰብ ውስጥ እንዲገባም ያደርጋል እና የሴቶችን ችግር ከመፍታት ይልቅ የህፃናትን ችግር ከመፍታት ይልቅ ጾታዊ ጥቃትን በትክክለኛው መንገድ አድሬስ ከማድረግ ይልቅ ውስብስብ ችግሮች እንዲፈጠሩ ምክንያት ይሆናል። ከዚህም በተጨማሪ በተለይ የሴቶችን ክብር የሚነካም ነው ብለን ነው የምንወስደው። ይሄ ሴቶች ጥቃት እንኳን ደርሶባቸው ሊናገሩ ቢፈልጉ አይተክክል አይደለም፣ የተቀናበረ ሁኔታ ነው የቀረበው። ስለዚህ አንቀበልም የሚል አስተሳሰብ ሪዚስተንስ እንዲፈጠር የሚያደርግና የሴቶችን ስብዕናም በማህበረሰቡ ዘንድ ዝቅ የሚያደርግ ተግባር ስለሆነ ይሄ በጣም አደገኛ ትወና፣ ትልቅም ወንጀል ነው ብለን ነው የምንወስደው። የሌሎች ትክክለኛ ተጠቂ የሆኑ ዜጋዎችንም በትክክል እንዳንደርስላቸው ወይም ደግሞ ማህበረሰቡ ጥቃትን እንዳያወግዝ የበለጠ ጥቃትን እንዲለማመድ ሁሉ የማድረግ አዝማሚያዎች ያሉት ስለሆነ ይሄ ልዩ ትኩረት ሊሰጠው እና ማህበረሰቡም ይህንን ተገንዝቦ የራሱን ጥንቃቄ እንዲያደርግ በዚሁ አጋጣሚ ጥሪያችንን ማቅረብ እንፈልጋለን። ስለዚህ በተለይ በተለይ በሜንስትሪም ሚዲያው ላይ የሚተላለፉ ጉዳዮችን በደንብ ከስሩ አጥርቶ ያሉ ነገሮችን ተረድቶ ማቅረቡ የተዛባ አመለካከት እንዳይኖርም ከዛም በተጨማሪ ደግሞ የማህበራዊ ትስስርንም የሚበጥስ አካሄድ ስለሆነ እንደ ሀገርም አስቸጋሪ ስለሆነ ይሄንን የሴቶችን ጥቃት የሕፃናትን ጥቃት ለመከላከል እና ለመታደግ ባለመ መንገድ እንጂ ችግሩን ፖለቲሳይዝ ማድረግ ተገቢ አይደለም እንላለን። ከዚህ አንጻር እንግዲህ ቅድም እንደገለጽኩት በተለይ የሴቶችና ማህበራዊ ጉዳይ ሚኒስቴር በአዋጅ ከተሰጡት ተግባር ኃላፊነቶች ውስጥ ትልቁን አጽንኦት ሰጥቶ እየሰራ የሚገኘው የሴቶችን ጥቃት የህጻናትን ጥቃት፣ ጎጂ ልማዳዊ ድርጊቶችን በተመለከተ አንደኛው የምንሰራው መከላከል ስራ ነው። በመጀመሪያ ድርጊቱ መፈጸም የለበትም ኢ ሰብዓዊ ድርጊት ነው ብሎ ማውገዝ ብቻ ሳይሆን በማህበረሰቡ ዘንድም ግንዛቤ ሰፊ ግንዛቤ እንዲኖር ከማድረግ አኳያ ትልቅ ስራዎችን እየሰራን እንገኛለን። ለዚህም እንደ ሀገር የተለያዩ ባለድርሻ አካላት የሚመለከታቸው የሚገኙበት ትልቅ ጥምረት ወይም ግብረ ኃይል ተቋቁሞ እየሰራ ይገኛል። ስለዚህ ይሄ የአንድ በአንድ ሴክተር ብቻ የሚሰራ ወይም ደግሞ በመንግስት ብቻ የሚሰራ ስራ የምንከላከለው ሳይሆን ከማህበረሰቡ ጀምሮ የሚመለከታቸው ባለድርሻ አካላት ሁሉ በጋራ መጥተው ሊሰሩበት የሚገባ ጉዳይ ነው። ሌላው እንግዲህ ጥቃት ከመድረሱም በፊት ጥቃት ከደረሰም በኋላ ጥቆማ የሚደረግበት የሆትላይን ሰርቪስ አገልግሎት አለን፣ ወይም ደግሞ የባለአራት ዲጂት ነጻ የጥሪ አገልግሎት። ይሄ የጥሪ አገልግሎት በየክልሉ የየራሱ የጥሪ አገልግሎቶች አሉት እና እነዚህን የጥሪ ማዕከላት በመጠቀም ጥቃት ከመድረስም ከደረሰም በኋላ ደግሞ ተገቢው እርምጃ እንዲወሰድ የማድረግ ስርዓት ተዘርግቷል። ስለዚህ በሶሻል ሚዲያው ያለው እንዳለ ሆኖ፣ ግን በትክክለኛው መንገድ የተጣራ መረጃ ከሆነ የሚመለከታቸው የክልል ቢሮዎቻችንም ስላሉ፣ የሚመለከታቸው የህግ አካላትም ስላሉ ወደዛ ማቅረቡ ትክክልና ተገቢ ነው ብለን እንወስዳለን። ሌላው ደግሞ ድርጊቱ አስቀድሞ ለመከላከል ከሚደረገው ጥረት ጎን ለጎን ጥቃት የደረሰባቸውን ሴቶች፣ ህጻናት በተመለከተ ልዩ እንክብካቤና ድጋፍ እናደርጋለን። ከዚህ አንጻር የአንድ ማዕከላት አገልግሎት የምንለው አለ። በዚህ በአንድ ማዕከል አገልግሎትና በጊዜያዊ መጠለያ ማዕከላት ላይ ደግሞ የህግ አገልግሎትን የሳይኮሶሻል ሰፖርት ወይም የስነ ልቦና ድጋፍን ለተጠቂዎች የምናደርግበት ነው። ከጉዳታቸውም ደግሞ እንዲያገግሙ እና በዘላቂነት ህይወታቸውን መምራት እንዲችሉ ሰፊ ፕሮግራሞችን ቀርጸን እየሰራ እንገኛለን። ስለዚህ እዚህ በዋነኛነት እኔ አጽንኦት መስጠት የምፈልገው የተዘረጉ ስርዓቶች አሉ። እነዛ ስርዓቶች ተጠቅሞ ምላሽ መስጠትና ተጎጂነትን መቀነስ ወይም ደግሞ ጥቃቶች እንዲቀንሱ የራሳችን የበኩላችንን አስተዋጽኦ ማድረግ ተገቢ ነው። በተለይ ደግሞ በቅርቡ አሁን የመረጃ አያያዝ ስርዓታችንንም አዘምነናል። በተለይ ህጻናት ላይ የሚከሰቱ ጥቃቶች ሲኖሩ የመረጃ አያያዝ ስርዓት ቋት ውስጥ ገብቶ ምላሾች በተገቢ መንገድ እንዲሰጡ የማድረግ ብዙ ጊዜ እንሰማለን። ጥቃቶች ሲደርሱ ለእያንዳንዱ ጥቃት ወጥተን ኮሚኒኬት እንድናደርግ ይሄ በጣም ሰፊ ስለሆነ ስራው እያንዳንዱን ኬዝ አንስቶ መናገራቸው በተለይ ደግሞ በህግ አግባብ የተያዙ ጉዳዮች ላይ ጥንቃቄዎች ስለሚያስፈልጋቸው የመጨረሻው ፍትህ የሚገኝበት መስመር እንዲያዝ የማድረግ ስርአቱ ላይ ትኩረት አድርገን እየሰራ መሆኑን መላው ማህበረሰባችን እንዲገነዘብ እንፈልጋለን። በቅርቡም ደግሞ የጥቃት አድራሾች የመረጃ የስርአትንም እንደዚህ ውሃ ዘምነን እየሰራን እንገኛለን። ይፋ የምናደርገው ይሆናል። ጥቃት አድራሾች ተገቢው እርምጃ ወይም ደግሞ ተመጣጣኝ ቅጣት፣ አስተማሪ እርምጃዎች እንዲወሰዱባቸው የሚያደርግ እና ያንንም ክትትል የሚያደርግ የዲጂታል ሲስተም ነው። እኔ ለኢትዮጵያ ህዝብ ማቅረብ የምፈልገው በተለይ ደግሞ ለእያንዳንዱ ኃላፊነት ላለበት ዜጋ እያንዳንዱ መረጃዎች በሶሻል ሚዲያም ሆኑ በሚኒስትሪ ሚዲያው የምንሰማቸውን አጥርተን ትክክለኛውና ተገቢውን መረጃ ልንይዝ ይገባል ብዬ አምናለው። በተለይ ደግሞ የሚዲያ አካላት ትልቅ ኃላፊነት ማህበራዊም ሀገራዊም ኃላፊነት አለባቸው። ይህንን ኃላፊነታቸውን በአግባቡ ሊወጡ ይገባል። መረጃን አዛብቶ ለማህበረሰብ ማድረስ ጥፋቱ ከፍተኛ ነው የሚሆነው። ስለዚህ እዚህ ላይ ትኩረት መደረግ አለበት። ሌላው ጉዳትን ለፖለቲካ ፍጆታ ማዋል ሰዋዊ ፍጥረት የሆነ ግድ የሚለው ጥቃትን እከላከላለው የሚል ሕሊና ያለው የማህበረሰብ ክፍል ይሄንን አያደርግም እና በተለይ ሴቶችም በዚህ ጥንቃቄ ማድረግ ይገባል። ለአልባሌ ጉዳዮች፣ ለጊዜያዊ ጥቅሞች እንደዚህ አይነት ጉዳዮች በሚነሱበት ሰዓት እንግዲህ አንድ ስብእና እንዳለው ሰው የራስንም ህይወት ለማዳን የሌላውንም ለመታደግ ከፍተኛ የሞራል ዲሲፕሊን ያስፈልጋል ብዬ አምናለሁ። አመሰግናለሁ።